ፊልሙ የሚጀምረው በጣሊያን ውስጥ ሳይሮስ የተባለ ሌባና ቡድኖቹን በማሳየት ነው። በአሁኑ ሰዓት ሳይሮስ ዴንተን ከተባለ ጓደኛው እና ሚሱን ከተባለ ቻከር ጋር ለአንድ ዘረፋ መጥቷል። እነ ሳይሮስ የሚገኙበት ቦታ ላይ ትልቅ የጨረታ ፕሮግራም ይዘጋጃል። በአሁኑ ሰዓት የሚሸጠው ውድ የሆነ ማስክ ቢሆንም በሌላ ጊዜ ግን ስዕሎች፣ ውድ ውድ የሆኑ ነገሮች ይሸጡበታል። እነ ሳይሮስም ልክ ጨረታው ላይ ተሳትፎ እንደሚገዛ ሰው በመምሰል እነዚህን እቃዎች ነው የሚሰርቁት። በሌላ በኩል አብ የተባለች ኤጀንትም ይህንኑ ጨረታ እንድትከታተል በመንግስት ተመድባለች። የአቢ ባልደረቦችም ሳይሮስን በቪዲዮ ከተመለከቱት በኋላ በጣም ኃይለኛ ሌባ እንደሆነ ይነግሯታል። አቢም ይህን እንደሰማች በድንጋጤ ተሞልታለች። ምክንያቱም ስለ ሳይሮስ ምንም ስለማታቅ ከሳምንታት በፊት የፍቅር ግንኙነት ከሱ ጋር ጀምረው ነበር። በሌላ በኩል በለንደን ውስጥ ማግነስ የተባለ ሌባም እንዲሁ ከነ ሳይሮስ ጋር የሚሰራ ሲሆን እሱም ወደ አንድ ጨረታ ሂዷል ከማግነስ ጋር የሚሰራው ሉክ የተባለው ሰውም እንዲሁ ወደዚህ ቦታ የመጣ ሲሆን እነሱ ደግሞ ውድ የሆነ ስዕል ለመስራቅ ነው የመጡት። ወደነ ሳይሮስ ጋር ስንመለስ በአዳራሽ ውስጥ የሞሉት እንዳለ የእሱ ሰዎች ናቸው። በዚህም መሰረት ሞልሰን የተባለ ሰው ከእነሱ ጋር የሚሰራ ሲሆን ጨረታውን እንደሚሳተፍ ሰው መስሎ ተቀምጧል። በሌላ በኩል የዚህ ማስክ ባለቤት የሆነው የኔ ፍትህ የተባለ ሰውም ወደ መድረኩ ላይ ወጥቷል። በቅጽል ስሙ ኤንኤፍቲ ወይም ኤንኤት በመባል የሚታወቀው ሰው በዚህ ማስክ ላይ ከ482 በላይ ካሜራዎች እንዳሉ ይናገራል። ማስኩንም በብዙ ሰዎች ዘንድ ተወዳጅ እንዲሆንና ብዙ ብር አውጥተው እንዲገዙት ያስቻላቸውም ይኸው ምክንያት ነው። ሳይሮስም ኤንኤፍቲ ስለ ማስኩ ማብራሪያውን እንደጨረሰ ወዲያውኑ ብዙ ሚሊዮን ብር በመጥራት ማስኩን እንደሚገዛው ይናገራል። በአዳራሽ ውስጥ ያሉት ሰዎች ደግሞ ይሄን ያህል ብር እናወጣበታለን ብለው አላሰቡም። በዚህም ምክንያት ያለ ምንም ተቀናቃኝ ሙሉ ማስኩ ለሳይሮስ እንዲሰጠው ተወስኗል። በሌላ በኩል ሃከሯ ሜሱንም የዚህን ሰዓት የቤቱን አላርም እንዲጮህ አድርጋለች። ይህ አላርም ጮኸ ማለት እዚህ ቤት ውስጥ ሌባ አለ ተብሎ ስለሚታሰብ ብዙ ፖሊሶችም ወደ ቤት ውስጥ መግባት ጀምረዋል። በሌላ በኩል በለንደን የሚገኙትና ማግነስም በሚገባ ሲስተሙን ሰብሮ በመግባት ውድ የሆነውን ስዕል ሰርቀውታል። ማግነስም ሙዱን ስዕል ውሃ በሚከላከል ፕላስቲክ ውስጥ ከከተተው በኋላ ወደ ውሃ ውስጥ ጀምረዋል። በሌላ በኩል ከዛው ቦታ ላይ በጀልባ እየጠበቀው ስለነበር በሚገባ ስዕሉን ሰርቆ አምልጠዋል። ወደ እነ ሳይሮስ ጋር ስንመለስ ግብይቱን ለብቻችን እንፈጽም በማለት እኔይተን ማስማማት ጀምረዋል። እኔይተም የተጠራለት ብዙ ብር ስለሆነ እድሉ ላለማጣት ሲል ከነሳይሮስ ጋር በመርከብ ለመሄድ ወስኗል። በሌላ በኩል መርከቡን የምታሽከረክረው ካሚላ የተባለች የዚሁ ግሩፕ አባለች። እነ ካሚላም ልክ ከቦታው ላይ እንዳመለጡ አቢ ደግሞ ወደዚያ አዳራሽ ትመጣለች። ምንም እንኳን አቢ ከሳይሮስ ጋር የፍቅር ግንኙነት ቢኖራትም ሌባ ስለሆነ ብቻ አሁን ላይ ያሳዳ ለመያዝ ፈልጋለች። እነ ሳይሮስንም በጀልባ በምትከተል ሰዓት ሚሱን የሰዎችን መርከብ መንገዷን እንዲዘጋባ በማድረግ ወደ ኋላ አስቀርታታለች። በምላሹም አቢ ተስፋ መቁረጥ ስላልፈለገች በእግሯ የተወሰነ መንገድ ትሮጥና በሌላ መርከብ እነሱን መከተል ጀምራለች። አሁንም ቢሆን ሃከሯ ሚሱን ለዚህ መፍትሄ ያላት ሲሆን እነሱ ካለፉ በኋላ አቢ እንዳታልፍ መንገዱን ዘግታባታለች። በሌላ በኩል እነ ሳይሮስ ለኢኔት 20 ሚሊዮን ብር አስገብተውለታል። አቢ ደግሞ አሁንም ተስፋ ስላልቆረጠች በአዳራሽ ውስጥ የነበሩትን እያንዳንዱን የቪዲዮ ቅጂዎች መመልከት ጀምራለች። በአዳራሽ ውስጥም ከሳይሮስ ጋር ገብቶ የነበረው ዴንተን የተባለውን ሰው የምታውቀው ሲሆን በሰዓቱ እንደ አካል ጉዳተኛ ሲያስመስል ነበር። አሁን ላይ ማቢ የዴንተንን ሙሉ አድራሻ ያገኘች ሲሆን እሱም ለመያዝ ሄዳለች። በሌላ በኩል ሁሉም የሚዲያ ጣቢያዎች ታላቁ አርቲስት ኤንኤት ታፈነ በማለት ዜናዎችን ማሰራጨት ጀምረዋል። ኤንኤትም እስከሚያውቀው ድረስ ሰዎቹ ባለሀብት ነው እንጂ የመሰሉት ሌባ መሆናቸውን አላወቀም ነበር። ከምንም በላይ የገረመው ደግሞ በጨረታው ላይ የተናገሩትን ብር በሙሉ ከፍለውታል። እናም ምን አይነት ሌቦች ናቸው ብሎ ግራ በሚጋባ ሰዓት ሳይሮስ ሁሉንም ነገር ማስረዳት ይጀምራል። ይሄ የምትመለከተው የሞናሊዛ ስዕል ከዚህ በፊት ብዙ ጊዜ ተሰርቆ ነበር፣ እናም ይህንን ስዕል ሰርቀውት የነበሩ ሰዎች ቀላል ብር አያገኙም። እኛም ወደዚህ ስራ ውስጥ የገባ ነው እንዲህ አይነት ሰዎችን አይተን ነው በማለት እንዲረጋጋ ያደርገዋል። በሌላ በኩል በለንደን የሚገኙት የቡድን አባላቶቹ እነማግነስም ማግነስም ደውለዋል። አሁን ባለው መረጃ መሰረት ሁለቱ ስዕሎች ብቻ እስከ 89 ሚሊዮን ዶላር ያወጣሉ እናም ለኤንኤት 20 ሚሊዮን መክፈላችሁ ምንም አያከስረንም። ፈታ በሉ በማለት ብዙ ብር እንዳላቸው ይነግራቸዋል። በሌላ በኩል አቢ ልክ እንደዛተችው ዴንተንን በእጁ አስገብተዋለች። ለዴንተንም የተለያዩ ፎቶዎች እያሳየችው ከሳይሮስ ጋር ግንኙነት አላችሁ የት ነው የሚገኘው በማለት ታይቋለች። ዴንተንም ለአቢ ምንም ምላሽ ከመስጠቱ በፊት ከሳይሮስ ሳጥን ተልኮላታል። በውስጡ ደግሞ ከሱ ጋር የነበራቸውን ጊዜ የሚያሳዩ እያንዳንዱ ፎቶዎች የሚገኙ ሲሆን እሷንም እስር ቤት ሊከታት ይችላል። በዚህ ሁኔታ ውስጥም ነገሩን ለብቻዋ መወጣት ስለማትችል ሀክስሊ የተባለ ጓደኛዋን ለማማከር ትሄዳለች። ሀክስሊ በኢንተርፖል ውስጥ የሚሰራ ብልህ ፖሊስ ነው። አቢም እያንዳንዱን ችግሮች ከነገረችው በኋላ ከእሷ ጋር ለመስራት አልፈለገም። ምክንያቱም እሱ ከዚህ በላይ አንገብጋቢ ፋይል የያዘ ሲሆን ስለ ፋይሉን ማስረዳት ይጀምራል። በአሁኑ ሰዓት ጆርገንሰን የተባለን ሰው በማሳደድ ላይ ይገኛል። ጆርገንሰን ማለት ለገንዘብ ሲል በከተማ ውስጥ የሚገኙ አብዛኛዎቹ ሰዎች እንዲሞቱ ያደረገ ክፉ ሰው ነው። እስከ ዛሬ የሁሉ ወንጀል በግልጽ ሲሰራ ምንም መረጃ ስላልነበር እሱ ሊያዝ አልቻለም። አሁን ባለኝ መረጃ መሰረት ደግሞ ከፍተኛ መጠን ያለው ጎርፍን በከተማ ውስጥ በመበተን ብዙ ሚሊዮኖችን ሊገልቅቅ ይዟል። ይሄንንም ለመፈጸም የሚፈልገው ወርቅ አለ። እሱን ካገኘ በኋላ ሰዎችን ይፈጃቸዋል በማለት ስለ ሰውየው ይነግራታል። እናም የአክስሊ ፍላጎት ይሄንን ወርቅ ጆርግሰን ከማግኘቱ በፊት ቀድሞ ከሱ መውሰድ ነው። ሳይሮስን አስረዋለው ብለሽ ከምትላፊ ከነሱ ጋር ሁኝና ወርቁን ዘርፈሻም ጭልኝ። በዚህ መንገድ ነው ብዙ ሰዎችን መታደግ ምን ችለው በማለት አዲስ ሚሽን ሰጥቷታል። ትዕይንቱ ሲቀየር አቢ ከመስማማት ውጪ ምንም አማራጭ ስለሌላት ወደ ሳይሮስ ጋር መታለች። ሳይሮስን በመጀመሪያ በሐሳቡ ያልተስማማ ሲሆን በኋላ ላይ ግን ዴንተን ሙሉ ነገሩን በመናገር እሱንም ቡድኑም እስር ቤት ሊከተው እንደሚችል ነገረችው። እኛ ተስማምተን ግን አንድ ላይ መንሰራ ከሆነ ዴንተንም ይፈታል፣ ሰዎችም ከአንተ ጋር ለመስራት አይፈሩም በማለት እንዲስማማ ታደርገዋለች። ይህ በእንዲህ እንዳለ በኖርዘን አይላንድ ውስጥ ኮርማክ የተባለ ሰው ይገኛል። ኮርማክ አንድን ሰው ይዞ እየደበደበ እያሰቃየ የነበረ ሲሆን ሰውየውም የሚሰራው ለጆርግሰን ነው። እናም በሚያሳቀቅ ሁኔታ ሰውየውን ከደበደበው በኋላ ጆርግሰን በቪዲዮ እየተመለከተ ሰውየውን በውሻ ያስበሉታል። አሁን ላይም ሃክሊስ ለሕግ ካላቀረብ ነው የሚለው እንዲህ ያለውን ጨካኝ ሰው ነው። በሌላ በኩል አቢ ደንተን እንዲፈታ ካደረገች በኋላ ከነሳይሮስ ጋር አንድ ላይ ወደ ስራ ገብተዋል። እኛ የምንፈልገው ወርቅ ይሄ ነው። በአሁኑ ሰዓት ወርቁ በጆርግሰን እጅ ውስጥ አይገኝም። ነገር ግን በቅርብ ቀናቶች ውስጥ በሳጥን አድርገው ወደ እሱ ጋር የሚያደርሱለት ሲሆን እሱ እጅ ከመግባቱ በፊት እኛ መስራቅ ይኖርብናል። እናም ከእናንተ የምፈልገው ይሄንን ነው። እንዴት አድርገን ወርቁን እንስረቅ በማለት ሙሉ ሐሳቡን ታስረዳለች። የዚህን ሰዓትም ሳይሮስ ወርቁን መዝረፍ ከባድ ሊሆን ይችላል፣ ሙሉ አውሮፕላኑን ነው መጥለፍ ያለብን በማለት አዲሱን እቅድ ይነግራቸዋል። በአሁኑ ሰዓት ደግሞ አውሮፕላን የሚያገኙት ከሰዎች ላይ ውድ ውድ ስዕሎችን ሰርቆ ሀብታም ከሆነው ከሞልሰን ነው። የሞልሰን ጋራጅ ውስጥ የሚገኙት መኪናና አውሮፕላኖች ባለሀብቶች እንኳን ሊኖራቸው አይችልም። በሚያሳዝን ሁኔታ ግን አውሮፕላኑን አሳልፎ ለመስጠት ፈቃደኛ አይደለም። የዚህን ሰዓት እማቢ የኢንተርፖል መታወቂያዋን በማሳየት ስታስፈራራው አውሮፕላኑን አሳልፎ ለመስጠት ተስማምቷል። አሁን ላይ በሞሊስ እጅ ላይ የምትገኘው ጄት እነሱ ከሚፈልጉት አውሮፕላን ጋር በጣም ተቀራራቢ ነች። ከዛም በላይ ደግሞ በአውሮፕላኑ ስር ቅንጡ እንዲሆን ታስቦ ስክሪኖች የተገጠሙለት ሲሆን ብዙ ጥቅም ያለው ነገር በውስጡ ይዟል። ሞልሰን ደግሞ እንዲያለ ውድ ጄት ሰዎች አይተው እንዳይጠረጥሩት የሚያስቀምጠው በአሮጌ የአውሮፕላን ማስቀመጫ ውስጥ ነው። አሁን ላይም ቡድኑ ሙሉ በሙሉ ስምምነት ላይ ደርሷል። የዚህ ግሩፕ የመንጊዜም አብራሪ የሆነችው ካሚላም ጄቱን እንዴት እንደምታበረው በመለማመድ ላይ ትገኛለች። ዴንተን ደግሞ ለራሱ አዲስ ገጽታ ለመስጠት ረዥም ፂሞችን በራሱ ላይ እየገጠመ ይገኛል። ጠንካራ የሆነው የጆርግሰንን የወርቅ ካዝናም እንዴት እንደሚሰብሩ ከተለማመዱ በኋላ በአውሮፕላኑ ላይ ብዙ ካሜራዎች ያለውን ማስክ ገጥሞታል። በሌላ በኩል ሀከሯ ሚንሱን ደግሞ የአየር ትራፊኮችን ኮምፒውተር በመጥለፍ እንዴት ማሳለፍ እንዳለባት ተለማምዳለች። ሆኖም ግን የእሷ የሃኪንግ ችሎታ ብቻ በቂ ስላልሆነ የአየር ትራፊክ ውስጥ የሚሰራ አንድ ሰው እንደሚያስፈልጋቸው ትናገራለች። በዚህም መሰረት ሳይሮስና አቢ የአየር ትራፊክ ውስጥ ከሚሰራው ከሃሪ ጋር ተገናኝተዋል። ለሃሪም በአንድ ቀን በረራ ላይ ከነሱ ጎን ሆኖ ቡድኑን እንዲያጭበረብር ጠይቀውታል። ሳይሮስም እምቢ እንዳይላቸው ስለፈራ አንድ ሚሊዮን ዶላር እንደሚከፈለው ነገረው። ይህም ለሃሪ ከጠበቀው በላይ ስለነበር ወዲያውኑ ተስማምቷል። ይህ በእንዲህ እንዳለ የጆርግሰን ሰዎች በአንዳንድ ቦታዎች ላይ የጎርፍ አደጋዎች እንዲከሰቱ አድርገዋል። እነዚህ የጎርፍ አደጋዎች የእነሱ ሙከራዎች ሲሆኑ ከባዱን አደጋም የሚያደርሱት በዋናው ከተማ ላይ ይሆናል። ቡድኑም በዝች ትንሽ ሙከራ ብቻ 13 ሰዎች ከሞቱ ዋናው አደጋ ሲደርስ ምን ያህል ሰዎች እንደሚጎዱ አስበዋል። ዜናውንም ሲመለከቱ ከምንጊዜውም በላይ ሰውየውን ለማስቆም ወስነዋል። በሌላ በኩል ጆርግሰን ከሱ ጋር ለሚሰሩት ሰዎች ምስጋና አቅርቧል። ምክንያቱም በሙከራ ብቻ 13 ሰዎች ከሞቱ በዋናው ጊዜ ምን ያህል ሰዎች እንደሚሞቱ ሲያስብ ውስጡ ስለተደሰተ ነው። ወደ ነሳይሮስ ጋር ስንመለስ ሚሱን የጂፒኤስ ማሽኑን ሰርታ ጨርሳለች። አሁን ላይ የሰራቸው የጂፒኤስ ማሽን ከራዳር እይታ ውስጥ እንዲወጡ የሚያስችላቸው ሲሆን፣ ቅርጹ ግን ወደ አውሮፕላን ውስጥ ለማስገባት ትንሽ አስቸጋሪ ነው። እናም አሁን ላይ የግዴታ አውሮፕላን ውስጥ ይዞ ለመግባት በሚፈቀድ በአንድ ዕቃ ውስጥ ማስገባት ይኖርባቸዋል። ቡድኑም የጂፒኤስ እቃውን ጨምሮ የተለያዩ መጨረስ ያለባቸውን ነገሮች በሙሉ ጨርሰዋል። እናም ወደ ዘረፋው ቀን እንሻገራለን። በዘረፋው ቀን አቢና ሳይሮስ ልክ እንደ ፍቅረኛሞች በመምሰል ወደ ፕሌን ውስጥ ገብተዋል። ዴንተን ደግሞ ራሱን ሽማግሌ ያስመስሎ በዚሁ ፕሌን ውስጥ የሚገኝ ሲሆን፣ ሌሎቹም አባላቶች በፕሌን ውስጥ ተበታትኖ ተቀምጠዋል። የጆርግሰን ሰዎች ደግሞ በበኩላቸው ወርቁን በጠንካራ ካዝና ቆልፈውታል። በሌላ በኩል ከሞልሰን የተዋሱትን ጄት ደግሞ ካሚላ ይዘው የምትመጣ ይሆናል። ሚሱን ደግሞ የአውሮፕላኑ መረጃ ሀክ በማድረግ ምን አይነት ሰዎች ለጆርግሰን እንደሚሰሩ አጣርታለች። ከዛም ለቡድን አባላቶቹ የእነዚህን ሰዎች ፎቶ በመላክ እንዲጠነቀቁ ከነገረች በኋላ አሁን ላይ ጂፒኤሱን ማስቀመጥ እንዳለባቸው ተናገራለች። በዚህም መሰረት አቢ በአስር ደቂቃ ውስጥ የጂፒኤስ ማሽኑን ማስቀመጥ ይኖርባታል። ከተወሰኑ ደቂቃዎች በኋላ አቢ በሚገባ ማሽኑን ገጣጥማ ጣራው ላይ ለማስቀመጥ ተዘጋጃለች። በጊዜው ግን የጂፒኤስ ማሽኑ ከእጇ ላይ ያመለጣት ሲሆን በመሬት ላይ ወድቆ ሙሉ በሙሉ ተሰባብሯል። የበንዲ እንዳለ ሳይሮስ ደግሞ ከሚገባው በላይ በመቆየቷ በመጨነቅ ወደ አቢ ጋር ሄዷል። ከአቢ ጋርም አንድ ላይ ሆነው ጂፒኤሱን በሚያስተካክሉ ሰዓት ዶናል የተባለ ሰው በመጠራጠር ወደ እነሱ ጋር ይመጣል። እናም አሁን ላይ ከዚህ ሰውዬ ራሳቸውን ለማዳን የሆነ ነገር ማድረግ ይኖርባቸዋል። አቢም ልክ ወሲብ እያደረጉ እንደሆነ በማስመሰል ሰውዬውን በሼም እንዲሄድ ታደርገዋለች። በሌላ በኩል የቡድኑን ጀት የምታበረው ካሚላ ማንም ሰው ምላሽ ሊሰጣት ስላልቻለ ዝምብላ ትሄዳለች። ይህም በአየር ትራፊክ ውስጥ ሁለት ጀቶች እንዲታዩ ያደረገ ሲሆን የሀሪ ባልደረባ ከየት የመጣ ጀት ነው በማለት እሱ ላይ መጮህ ጀምራለች። ሃሪም ባልደረባውን ለማዘናጋት ለሱ የሚታየው አንድ ብቻ እንደሆነ ይነግራታል። ከሴትዮዋም ጋር እንዲ ባለ መንገድ በሚከራከሩ ሰዓት የጂፒኤስ ማሽኑን ሙሉ በሙሉ በማስተካከል ከራዳር እይታ ውስጥ እንዲጠፋ አድርገዋል። ከዛም ሳይሮስ በሚገባ ላጠናቀቁት ስራ ለአብይ ሽልማት ይሰጣታል። እናንተም እንዲህ ያለ ምርጥ ፊልም ሰርቼ ስለመጣው ሽልማት ብትሰጡኝ ደስ ይለኛል። ለእኔ ግን በላይክና ሰብስክራይብ ይሆንልኝ፣ ይመቻችሁ። አሁን ላይ ሃሪ ስራውን የሚሰራበት ሰዓት ደርሷል። ለአውሮፕላኑ አብራሪዎች አደገኛ ንፋስ እየመጣ ስለሆነ አቅጣጫቸውን መቀየር እንዳለባቸው በውሸት ይነግራቸዋል። ወደ እነ ሳይሮስ ጋር ስንመለስ ዴንተን ደሞ በፕሌን ውስጥ እንደታመመ ሰው በማስመሰል የበረራ አስተናጋጇን ትኩረት ስቦታል። ይሄንንም የሚያደርገው ማግነስ ኦክስጅኑን ይዞ በሚያልፍ ሰዓት ማንም ሰው እንዳያየው ነው። ማግነስም ተሳክቶለት ወርቅ ወደሚገኝበት ክፍል ኦክስጅኑን ይዞት ገብቷል። የጆርግሰን ሰዎች ደሞ ወደዚህ ቦታ ላይ ያልተፈቀደለት ሰው በሚመጣ ሰዓት በፓወር እንዲወረውሩ አድርገውታል። ይህም በአውሮፕላን ውስጥ ከፍተኛ መንገጫ ገጭን የሚፈጥር ሲሆን፣ እነዶናልም ሰዎቹን ተጠራጥረዋቸዋል። ማግነስን በሌዘር ጨረር ሳጥኑን ለመክፈት መታገሉን በሚቀጥል ሰዓት ፕሌኑ ይባስ መንገጫገጭ ጀምሯል። ሳይሮስና አቢም ይሄንን አጋጣሚ በመጠቀም ዶናልና ሰዎቹን መፋለም ጀምረዋል። በተመሳሳይ መልኩ ማግነስ የሌዘሩን ኃይል እየጨመረ እየመጣ ስለሆነ ፕሌኑ ይባስ መንገጫገጭ ጨምሯል። ፕሌኑ ሲንገጫገጭ ደግሞ እነ ሳይሮስ ባላንሳቸውን መጠበቅ ስለማይችሉ ሰዎቹን ለማሻነፍ አዳጋች ሆኖባቸዋል። ወደ ማግነስ ጋር ስንመለስ በተሳካ ሁኔታ የወርቁን ካዝና መክፈት ችሏል። አቢ ደግሞ ከእሷ ጋር ሲጣላ የነበረውን ሰውዬ በመሬት ላይ በምደበድበው ሰዓት አንደኛው ሊተኩስባት ሲመጣ ሳይሮስ ሕይወቷን ይታደገዋል። ከዛ ግን እየሮጡ ማግነስ ወዳለበት ወደ ወርቁ ክፍል በሚሄዱ ሰዓት በጆርግ ሰን ሰዎች በድጋሚ ተይዘዋል። በአሁኑም ሰዓት የአየር አብራሪው ከዚህ በላይ መጓዝ ስለማይችል ፕሌኑን በአንድ የበረዶ ቦታ ላይ ያሳርፎታል። በተመሳሳይ መልኩ ካሚላም ጄቷን በሚያዝ ፕሌኑን ተከተላ በዚሁ ቦታ ላይ ያርፋለች። የጆርግሰን ሰዎች ደግሞ ወርቁን ሊሰርቁ የነበሩትን ሰዎች በቁጥጥር ስር እንደዋሉና ወርቁን ይዘው አሁኑኑ እንደሚመጡ ቃል ገብተዋል። ሳይሮስም ለኮርማክ ወርቁን በባቡር በኩል ይዘውት በሄዱ የተሻለ እንደሆነ ነግሮት ነበር። ነገር ግን ኮርማክ ሳይሮስ በባቡር በኩል እንዲሄድ የፈለገው እቅድ ስላለው ነው በማለት በእነሱ ጄት ወርቁን ይዞት መሄድ ጀምሯል። ጄቱን የምታበረው ደግሞ ካሚላ ነች። ካሚላም አንድ በተን በመጫን ለጓደኞቿ ምልክት ትሰጥና ጀቱን እንዲገለበጥ ታደርጋለች። ይህንን የምታድርገው ያው የጆርግሰን ሰዎች ቀበቶ ስላላሰሩ ባላንሳቸውን እንዲስቱና በነሳይሮስ እንዲደበደቡ ነው። በሌላ በኩል ማግነስ ደግሞ ከአንድ የጆርግሰን ሰው ጋር በዛው በረዶ ቦታ ላይ ነበር የቀረው። ሰውየውንም መጥቶት መሳሪያውን ከነጠቀው በኋላ እሱ ላይ መተኮስ እንደማይፈልግ በመናገር መሳሪያውን አስቀምጦት መሮጥ ይጀምራል። ሰውየውም ሽጉጡን አንስቶ ወደ ማግነስ ላይ በሚተኩስ ሰዓት የራሱ እጅ ላይ ፈንድቶበታል። ያው የተረገመው ማግነስ የሆን ነገር አርጎ ነበር። ሽጉጡንም ማስቀምጦ የሮጠው አውቆ ነበር ማለት ነው። በሌላ በኩል የኢንተርፖል አባላቶች ከሀክስሊ ጋር በመሆን ባቡር ቦታ ላይ እየጠበቋቸው ነበር። ሳይሮስም በባቡር ስቴሽን ካሌድን ሲላቸው የነበረው ይህንን ውቅድ ለማስፈጸም የነበረ ሲሆን አሁን ላይ ግን እቅዳቸው ሳይሳካ ቀርቷል። እናም የጆርግሰን ሰዎች አሁን ላይ ወርቁን ይዘውት ወደ ጆርግሰን ቪላ እየሄዱ ይገኛል። ሀክስሊም ይሄንን እንደሰማ ለአየር ኃይሎች ከፍተኛ ጉዳት የሚያደርስ ጀት ወደ ከተማ እየሄደ እንደሆነ ይናገራል። በጀት ውስጥ የሚገኙት በሙሉ አጥፍቶ ጠፊዎች ስለሆኑ ሁሉንም እንዲገሏቸው ነግሯቸዋል። አሁን ላይ አክስ ሊሰሙ በሚገባ ይሄን ሚሽን ተወጥቷል ብሎ እንዲነሳለት እንጂ ስለና አብይ ህይወት ምንም አይጨነቅም። በሌላ በኩል ጆርግሰን ወርቁን የሚገዙትን ህጋዊ ሰዎች አግኝቷል። ለሰዎቹም ለደህንነቴ ሲባለ ወርቁን ያዘገየውት በጥቂት ደቂቃዎች ውስጥ ይመጣል በማለት እንዲጠብቁት ይነግራቸዋል። ይህ በእንዲህ እንዳለ በአየር ትራፊክ ውስጥ የሚሰራው ሃሪ ደግሞ የአየር ኃይሎች ጥቃት ሊፈጽሙ መሄዳቸውን አውቋል። እናም በጀት ውስጥ ሲቪሎች አሉ እያለ ለባለ ስልጣናቶቹ ቢናገርም ሃክስሊ ግን ሰውየው የሚያወራው ውሸት ነው በጀት ውስጥ ምንም ይጠቅመን የለም ሰው በማለት ሁሉንም እንዲያጠፋቸው ትዕዛዝ ይሰጣል። እነ ሳይሮስም በትራፊኮቹ እና በአየር ኃይሎቹ መካከል የነበረውን ንግግር ሰምተዋል። ህይወታቸውንም ለማዳን አቢ በጀት ውስጥ ሲቪሎች እንዳሉ በስክሪኑ አማካኝነት ትጽፍላቸዋለች። ካሚላም ጀቱ ሙሉ በሙሉ በመገልበጥ የአየር ኃይሎቹ ጽሑፉን እንዲያነቡ ታድርጋለች። ከዚያም ገልብጠው የነበረውን ጄት ወደ ቦታው ተመልሰዋለች። ከዛም ካሚላ በጆርግ ሳንሰው ከተመታች በኋላ ጀቱን ቁልቁል በፍጥነት እንዲወርድ ታደርጓለች። አቢም የጀቱን ስማርት ሪሞት በመጠቀም ኮርማክን ካፕሊን ውስጥ እንዲወድቅ አድርጓለች። ከዛ ግን ካሚላ ጉዳት ስለደረሰባት ጀቱ እንዲያልፍ ማድረግ አችልም። ካሚላንም ለማገዝ ሳይሮስ እና አቢ ወደ ቦታው የሄዱ ሲሆን ጄቱንም በሚገባ በጆርግሳን ግቢ ውስጥ ማሳረፍ ችለዋል። የዚህን ሰዓትም ሳይሮስ በፕሌኑ ላይ የነበሩት ካሜራዎች በሙሉ ተነቃቅለው አንድ ብቻ እንደቀረ ይመለከታል። ለሚሱንም በፕሌኑ ውስጥ የሚገኘው አንድ ካሜራ እየሰራ ይገኛል። ሁሉንም ነገር ቀረጪ በማለት ቪዲዮ እንድትቀርጽ ይነግራታል። በሌላ በኩል ጆርግሳን ወርቆን ከሚገዙት ሰዎች ጋር የነበረ ሲሆን ወደና አቢ ጋር መጥቷል። የዚህን ሰዓትም ወርቁን ሊገዙት ከነበሩት ሰዎች መካከል አንደኛዋ የኢንተርፖል ሰዎች በዚህ ውስጥ እንዳሉ አውቃለች። ይህም የሚያመለክተው ጆርግሰን ወንጀለኛ መሆኑን ስለሆነ ወርቁን እንደማትገዛ በመናገር ስምምነቱን ሰርዛለች። የዚህን ሰዓትም ጆርግሰን እግሯ ላይ በመምታት ስምምነቱን እንዳታቋርጥ ይነግራታል። ቢሆንም ሴትዮዋ አሁንም ድረስ ስምምነቱ እንዲቀጥል ስላልፈለገች የዛኑ ሰዓት በጆርግሰን እጅ ሕይወቱ አልፏል። ከዛም ጆርግሰን እቺ ሴት የኢንተርፖል አባል ያለችው ማንን ነው ከእናንተ መሃል ፖሊሱ ማን ነው? በማለት እነ ሳይሮስን ይጠይቃቸዋል። የዚህን ሰዓትም ሳይሮስ የአቢን ህይወት ለመታደግ እሱ እንደሆነ ይናገራል። ይሁን እንጂ ጆርግሰን ምንም ነገር ከማድረጉ በፊት የጣሊያን ፖሊሶች ወደ ቦታው ላይ ደርሰዋል። ጆርግሰንም የዚህን ሰዓት ማስመሰል የጀመረ ሲሆን ማንነታቸውም ማላቃቸው ሰዎች ግቢ ውስጥ ፕሌን አሳረፉ። እኔም ራሴን ለመከላከል ነው መሳሪያን ያስኩት፣ ምንም አላቅም በማለት ይናገራል። የዚህን ሰዓትም ሳይሮስ ጀቱ ላይ በነበረችው በአንድ ካሜራ አማካኝነት የተቀረጸውን ቪዲዮ ለፖሊሶቹ ያሳያቸዋል። ሀከሯ ሚሱን ጆርግሰን ሴትየዋን ሲገላት ያለውን ቪዲዮ ሙሉ በሙሉ ቀርጸው ነበር። እናም አሁን ላይ ጆርግሰን ወደ እስር ቤት ገብቷል። በሌላ በኩል ሀክስሊ ደግሞ ወርቁን ለመውሰድ የመጣ ሲሆን አቢ እነሱ ያሉበት ጄት እንዲተኮስበት ትዕዛዝ ሲሰጥ ስለሰማቸው በንዴት በቡጤ ተመቷለች። ከዛም የፖሊስነት ስሯን ሙሉ ለሙሉ ያቆመች ሲሆን ከነ ሳይሮስ ጋር አንድ ላይ ሄዳለች። ከጥቂት ሳምንታት በኋላ ሳይሮስ በጣም የምትወደውን ቤት ለአቢ ገዝቶ ሰርፕራይዝ አድጓታል። ከዛም በላይ ሰርፕራይዝ የሆነው ደግሞ ፖሊሶች እንዲወስዱ ያደረገው አርቴፊሻል ወርቅ ነበር። እሱና ማግነስ አርቴፊሻል ወርቅና ትክክለኛ ወርቆቹን በቦታው ላይ አቀያይሮት ነበር። ከዛም ትክክለኛውን ወርቅ በአንድ የበረዶ ቦታ ላይ እንዲያርፍ ያደረጉት ሲሆን አሁን ላይ እነ አክሊስ ያገኙት አርቴፊሻል ወርቅ ነው። በፊልሙ የመጨረሻ ትዕይንት ላይ የነ ሳይሮስ ቡድን አንድ ላይ ተሰብስበዋል። ከዛም እውነተኛውን ወርቅ በሪሞት ኮንትሮል አማካኝነት እነሱ ያሉበት ድረስ ያመጡታል። አቢም በይፋ ይሄንን የዘረፋ ቡድን መቀላቀሏን በምትናገር ሰዓት ሳይሮስ እንኳን ደና መጣሽ በማለት ከንፈሯን ስሙ አቀባበል ያደርግላታል። እናንተም ላይክ እና ሰብስክራይብ በማድረግ ደና ቆየን በሉኝ። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።